የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ጨዋታዎችን ኢትዮጵያ ላይ እንደሚከናወን ይታወቃል። ከህዳር ስድስት ማለት ከፊታችን ቅዳሜ ጀምሮ እስከ ህዳር 23 ድረስ በኢትዮጵያ ይከናወናል። እንግዲህ ጨዋታዎቹ በተለይም ደግሞ በድሬዳዋና የምድብ ጨዋታዎች በአዲስ አበባ ይከናወናሉ። በአዲስ አበባ የምድብ አንድ እንደዚሁም ደግሞ በድሬዳዋ የምድብ ሁለት ጨዋታዎች ይከናወናሉ። ታዲያ ይህንን አስመልክቶ ትላንትና እንዳጠቃላይ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድኑ እንደዚሁም ደግሞ እንዳጠቃላይ ኢትዮጵያ ደግሞ ውድድሩ ማዘጋጀቷ ያላትን ዝግጅት ምን ይመስላል የሚለው ትናንትና ጋዜጣዊ መግለጫ ተሰጥቶ ነበረ። በተለይም ደግሞ በውድድሩ ቤንጃሚን ዚመር የቡርኖ የብሔራዊ ቡርኖ ከ17 ዓመት በታች አሰልጣኝ እንደሆኑ ይታወቃል። ይህ አሜሪካዊ አሰልጣኝ በተለይም ደግሞ ተጫዋቾቹ በታክቲካል የታክቲካ አርዳር ላይ ያላቸውን አረዳድ ከፍ ለማድረግ በዋንነት ትልቁ ግብ አድርገው እየሰሩ እንደሚገኙ ነው የተናገሩት። ለዛም ደግሞ በተለይም የብሔራዊ ቡድኑን ጨዋታዎች ምስል በምስል የተደገፈ እንደዚሁም ደግሞ የሌሎች የአውሮፓ ሀገር ክለቦችን እንደዚህ በምስል አስደግፈው ከሜዳ ላይ ባለፈ ትኩረት አድርገው እየሰሩ እንደሆነ ይታወቃል። እንግዲህ ለረጅም ዓመታት ኢትዮጵያ በኢትዮጵያ እግር ኳስ ከሚነሱ ክፍተቶች ወይም ችግሮች መካከል አንዱ በተጫዋቾች ላይ ያለው የታክቲክ አርዳር ነው። በዚህም እንግዲህ የተለያዩ አጋጣሚ የተለያዩ አሰልጣኞች በተለይ የውጭ አሰልጣኞች ክለቦችን ወይም ብሔራዊ ቡድኖችን በያዙበት አጋጣሚ በተደጋጋሚ ይህን ሲያነሱ እንደነበር የሚታወስ ነው። አሰልጣኙ እንግዲህ ከ17 ዓመት በታች ብሔራዊ ቡድንን ሲያሰለጥኑ በተለይ ዋነኛ ትኩረታቸው በተለይም ከዚህ ከታክቲክ አርዳድ ጋር በተገናኘ እንደሚሰሩ ነው እየተናገሩት ማለት ነው። እንደዚሁም ደግሞ እንዳጠቃለይ ግን ብሔራዊ ቡድኑ በቂ ዝግጅት ስለማድረጉ ነው አሰልጣኙ የተናገሩት እንግዲህ በአሜሪካ እግር ኳስ በታዳጊዎች ላይ መስራታቸው ይታወቃል። የአሜሪካ ብሔራዊ ቡድንን ከ15 ዓመት በታች፣ ከ14 ዓመት በታች እንደዚሁ በረዳት አሰልጣኝነት ቤንጃሚን ዚመር መስራታቸው የሚታወስ ነው። ሌላኛው ደግሞ ኢትዮጵያ እንደምታዘጋጀ ውድድር ይታወቃል። በተለይ ከቅርብ ዓመታት ወዲህ ኢትዮጵያ እንግዲህ በአገር በኢትዮጵያ እየተከናወኑ ይገኛሉ። እንደ አህጉር አቀፍ እንደዚሁም ደግሞ ዓለም አቀፍ ውድድሮች እየተከናወኑ ይገኛል። በተለያየ የስፖርት ዘርፎች የቴኒሱን ማንሳት እንችላለን። የብስክሌት እንደዚሁም ደግሞ በተለይ የቴኳንዶ አሁን ደግሞ በቅርብ የሚጀምረውን እሱንም ማንሳት እንችላለን የእጅ ኳስን ጨምሮ ማለት ነው። አሁን ደግሞ የሴካፋ እንደዚሁ ውድድር የእግር ኳስን በርግጥ በርከት ያሉ ውድድሮች እንደነበሩ ይታወቃል። አሁን ደግሞ የሴካፋ ከ17 ዓመት በታች በኢትዮጵያ ይከናወናል። ይህን ዝግጅት አስመልክቶም በቂ ዝግጅት መደረጉ እንደዚሁ ተነስቷል። የኢፌዴሪ ባህልና ስፖርትም እንግዲህ ብሔራዊ ቡድኑ ጥሩ ውጤት የሚያመጣ ከሆነ በመንግስት ትልቅ ድጋፍ እንደሚደረግለትም ተነስቷል። እንደዚሁ የስፖርት ዘርፍ ሚኒስቴር ዴታ የሆኑት አቶ መኪው መሀመድም እንደዚሁ በቂ ዝግጅት ስለመደረጉ ነው ያነሱት። በተመሳሳይ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራም ይህንን ሐሳብ በተመሳሳይ አንስተዋል ማለት ነው። በተለይም ደግሞ የሀገርን ገጽታ ከፍ ከማድረግ እንደዚሁም ደግሞ ለስፖርት ቱሪዝሙ እንደዚ አይነት መሰል ውድድሮችን ማዘጋጀት እጅግ በጣም ጠቀሜታው የበዛ ነው ማለት ነው። በተለይም ኢትዮጵያ የኢትዮጵያ ከ17 ዓመት በታች በምድብ አንድ ይገኛል ከሶማሊያ ኬንያ፣ እንደዚሁም ደቡብ ሱዳንና ሩዋንዳ ጋር ተደልድሏል ማለት ነው። በአበበ ቢቂላ ስታዲየም ጨዋታውን የሚያከናውን ነው የሚሆነው ማለት ነው። ከምድብ ጨዋታዎች በኋላ ወደ ድሬዳዋ ይሄዳል የተባለው ጨዋታዎች ግን በአዲስ አበባ አበበ ቢቂላ ስታዲየም ላይ እንደሚከናወኑ ተገልጿል። የመጀመሪያ ጨዋታውን ከሩዋንዳ የምታከናውን ይሆናል ማለት ነው። ሌላኛው መረጃችን የኢትዮጵያ ዋንጫን ይመለከታል። የኢትዮጵያ ዋንጫ ማክሰኞ ዕለት ጀምሮ የሁለተኛ ዙር ጨዋታዎች ትላንትና ተጠናቀዋል። ወደ ሶስተኛ ዙር ያለፉ ክለቦች ተለይተዋል ማለት ነው። ትላንትና በአዲስ አበባ ስቴዲየም ሶስት ጨዋታዎች ተደርገዋል። በተለይ አዳማ ከተማና ኢትዮጵያ ቡናን ያገናኘው ጨዋታ እጅግ ተጠባቂ ጨዋታ ነበር። ኢትዮጵያ ቡና ሁለት ለአንድ በሆነ ውጤት አሸንፏል። የኢትዮጵያ ቡናን የማሸነፊያ ግቦች አቡበከር አዳሙ ነበር፣ ሁለቱም ግቦች ያስቆጠረው። በተለይ በሲቢ የኢትዮጵያ ፕሪሚየር ሊግ ላይ በአምስተኛ ሳምንት ተገናኝተው አዳማ አንድ ለባዶ ማሸነፉ ይታወቃል። አሁን ደግሞ በኢትዮጵያ ዋንጫ ላይ ተገናኝተው ኢትዮጵያ ቡና አሸንፎ ሶስተኛ ዙሩን ተቀላቅሏል። ሌላኛው ባህርዳር ነው። ባህርዳር ሻገር ከተማን ሁለት ለባዶ በሆነ ውጤት አሸንፏል። አማኑኤልና እንደዚሁ ግርማ ዲሳሳ ያስቆጠሩ ተጫዋቾች ናቸው። እንግዲህ በተለይም ደግሞ ወደ ሶስተኛ ዙር ባህር ዳር ማለፉን ያረጋገጠው ክለብ ሆኗል ማለት ነው። ሀዲያ ሆሳና ከነገሌ አርሲ ያደረጉ ጨዋታ በመለያ የተለየበት ነው። አሸናፊው ነገሌ አርሲ ቀጣዩን ዙር ተቀላቅሏል፣ ስምን ለሰባት በሆነ ውጤት አሸንፎ። ሀዋሳ ዩኒቨርሲቲ ሜዳ የተደረጉ ጨዋታዎችም ነበሩ። ሁለት ጨዋታዎች በመደበኛ ሰዓት ተጠናቀዋል። አንዱ ደግሞ በመለያ ነበር ሐዋሳን አሸንፎ አልፏል አንድ ለባዶ በሆነ ውጤት። እንደዚሁ መቀሌ ሰባ አንድርታ ዘንድሮ በአሰልጣኝ ዮሐንስ ሳሊ ስር ጠንካራሁ የቀረበው ፋሲል ከነማን አንድ ለባዶ በሆነ ውጤት አሸንፎ ለሶስተኛ ዙር አልፏል። የኢትዮጵያ ንግድ ባንክ ሲዳማ ቡና ያደረጉት ጨዋታ በመለያ ምት የተጠናቀቀ ጨዋታ ነው። የኢትዮጵያ ፕሪምየር ሊግ መሪ እንደሆነ ይታወቃል። ሲዳማ ቡና በዚህ ጨዋታ ላይ በመለያ ምት አራት ለሁለት አሸንፏል። በሀዋሳ አርቲፊሻል ሜዳ በተመሳሳይ ጨዋታዎች ዙር የተቀላቀለ ክለብ ሆኗል። ሀረር ከተማ እንደዚሁ ከአቃቂ ቃሊቲ ያደረጉ ጨዋታ በአቃቂ ቃሊቲ ሁለት ለአንድ አሸናፊነት ተጠናቋል። እንደዚሁ ሌላኛው ንብ እግር ኳስ ክለብ ሌላኛው ሶስተኛ ዙር የተቀላቀለው ክለብ ነው ማለት ነው እንደዚሁም በጅማ ስቴዲየምም ቦዲቲ በተደረጉ ጨዋታዎች ቦዲቲ እንደዚሁም ደግሞ ሰሜን ሸዋ ደብረብና እንደዚሁም ቢሾፍቱ ከተማ ሶስተኛ ዙር የተቀላቀሉ ክለቦች ናቸው ማለት ክለቦች ናቸው ቀደም ብሎ እንደና አርባ ምንጭ ኢትዮጵያ መድን ወልዋሎ እንደዚሁም ደግሞ ቤንች ማጂ የመሳሰሉ ክለቦች ማለፋቸውን ማረጋገጣቸው የሚታወስ ነው ወደ ሌላኛው መረጃችን እናልፋለን። በኢትዮጵያ ሴቶች ፕሪምየር ሊግ ስድስተኛ ሳምንት ላይ ደርሷል። ትላንትና ሁለት ጨዋታዎች ተከናውነዋል። መቻል ከይርጋ ጨፌ ያደረጉት ጨዋታ እንግዲህ መቻል አንድ ለባዶ በሆነ ውጤት አሸንፏል ማለት ነው። የመቻልን ብቸኛ ግብ ሰናይት ናት ያስቆጠረችው። በተለይ መቻል እንግዲህ ለዋንጫ ይፎካከራሉ ተብሎ ከሚጠበቁ መካከል በሴቶች ፕሪሚየር ሊግ አንዱ መቻል እንደሆነ ይታወቃል ማለት ነው። እንግዲህ ይርጋ ጨፌ ተከታታይ ጨዋታ ነጥብ ጥሏል። በአምስተኛ ሳምንት አቻ ወጥቶ ነበር። በስድስተኛ ሳምንት ደግሞ ተሸንፏል ማለት ነው። አዳማ ቦሌ ክፍለ ከተማን ሁለት ለአንድ በሆነ ውጤት አሸንፏል። ነጻነትና የጨዋታው ኮከብ የነበረችበት ጨዋታ ነበር። ሌ እንግዲህ አሁንም በተከታታይ ጨዋታዎችን ተሸንፎ ደረጃውን የሚያሻሽልበትን እድል ሳይጠቀምበት ቀርቷል። ዛሬም ጨዋታዎች ይቀጥላሉ። በተለይ ቀን ሰባት ሰዓት ላይ ተጠባቂ ጨዋታ ይደረጋል። ሌላኛው ለዋንጫ ከሚፎከከሩ ክለቦች መካከል አንዱ ሀዋሳ ነው። ከሴቶች ፕሪሚየር ሊግ የሊጉ መሪ ኢትዮሌትሊቀ እንደዚሁ ቀን ሰባት ሰዓት ላይ የሚያደርጉ ጨዋታ ይጠበቃል። ሌላኛው ጨዋታ ሲዳማ ቡና ከወራጅ ቀጠና ከሚገኘው ክለብ አዲስ አበባ ከተማ ጋ ቀን ሰዓት የሚያደርጉት ጨዋታ እንደዚሁ ሌላኛው በሊጉ የስድስተኛ ሳምንት ጨዋታ ነው ማለት ማለት ነው። በተለይ ወደ ሌላኛው ደግሞ ወደ ብስክሌት ስፖርት እናልፋለን። በ2025 አፍሪካ የብስክሌት ሻምፒዮና ኬንያ ላይ ይከናወናል ከህዳር ዘጠኝ እስከ አስራ አምስት ድረስ በዚህም የኢትዮጵያ ብሔራዊ ቡድን የብስክሌት ብሔራዊ ቡድን የሚሳተፍ ይሆናል። ይህንንም አስመልክቶ ትናንትና ፌዴሬሽኑ መግለጫ ሰጥቶ ነበረ። እንደዚሁም የብስክሌት ብሔራዊ ቡድኑ በቂ ዝግጅት ስለማድረጉም ነው እየተነሳው እንግዲህ በሶስት የውድድር አይነቶች ላይ እንደሚሳተፍ ብሔራዊ ቡድኑ ተገልጿል። በተለይም ደግሞ አምስት ሜዳሊያዎችን ደግሞ በእነዚህ ሶስት የውድድር አይነቶች ላይ አምስት ሜዳሊያዎችን ለማምጣት እቅድ እንዳለም ነው እንደዚሁ የተገለጸው ኢትዮጵያ እንግዲህ በብስክሌት ስፖርት በስፋት መነቃቃት ላይ ነው የምትገኘው፣ ማለት ነው። በተለይ በኪጋሊ በተካሄደው የዓለም የብስክሌት ሻምፒዮና ላይ እንደዚሁ ከአፍሪካ አንደኛ ከዓለም ደግሞ ሰባተኛ ደረጃን ይዟ ማጠናቀቋ የሚታወስ ነው። በቀጣይም ደግሞ በኬንያ የ2025 የብስክሌት የአፍሪካ ሻምፒዮና ላይ ትልቅ ውጤት ታስመዘግባለች ተብሎ ነው የሚጠበቀው ማለት ነው። ሌላኛው ወደ በተለይ የ2026 ለዓለም ዋንጫ ለማለፍ የአፍሪካ ሀገራት የማጣሪያ ጨዋታዎችን ሲያደርጉ እንደነበረ ይታወሳል ማለት ነው። በተለይ አሁን ላይ ደግሞ ለጥሎ ማለፍ አራት ጥሩ ሁለተኛ የሆኑ ሀገራት ትናንትና ጨዋታቸውን አድርገው ነበረ። ቀደም ብሎ ዘጠኝ ሀገራት የዓለም ዋንጫውን መቀላቀላቸው ይታወሳል። ዘጠኝ አፍሪካ ሀገራት ትናንትና ናይጄሪያ ከጋቦን ባደረጉት ጨዋታ ናይጄሪያ አራት ለአንድ በሆነ ውጤት ማሸነፍ ችላለች ጋቦንን። በተለይ መደበኛው ሰዓት አንድ ለአንድ ነበር ይጠናቀቀው። ከመደበኛው ሰዓት በኋላ ግን ናይጄሪያ ተጨማሪ ሶስት ግቦችን አስቆጥራ ማሸነፍ ችላለች። ቪክተር ኦስሜን ትላንትና ሁለት ግቦችን አስቆጥሯል። እንደዚሁም ያ ተጫዋቾች አኮራ ዳምስ ና እንደዚሁም ኤጁኬ አንዳንድ ግቦችን ያስቆጠሩ ተጫዋቾች ናቸው ማለት ነው። ጋቦን ግን በተለይ ማሪዮ ለሚና ግብ ያስቆጠርም ግን ተስፋዋ ትናንትና ተማጧል ማለት ነው። ናይጄሪያ እንግዲህ በቀጣይ በጥሎ ማለፍ የፍጻሜ ሞሮኮ ላይ የምትጫወት ነው የሚሆነው ሌላኛው እንግዲህ ካሜሩን ናት። ካሜሩን በተለይ ዲሞክራቲክ ኮንጎ ጋር ያደረጉት ጨዋታን ተሸንፋ ከ2026 የዓለም ዋንጫ ውጭ ይሆናለች። ለሊል የሚጫወተው ቻንሴል ምንቢምባ መደበኛው ሰዓት ተጠናቆ በጭማሪው ሰዓት ላይ ግብ አስቆጥሮ ዲሞክራቲክ ኮንጎን አሸናፊ አድርጓል። በዚህም እንግዲህ በፍጻሜው በጥሎ ማለፉ የፍጻሜ ጨዋታ ላይ ሞሮኮ ራባት ላይ ከናይጄሪያ ጋር የሚጫወቱ ይሆናል ማለት ነው። ከዛ በኋላም ከሌሎች አጉራት ጋር ከተወጣጡ ስድስት ሀገራት ጋር በአጠቃላይ በሜክሲኮ የፊፋ የፕሌኦፍ ቱርናመንት ላይ ጨዋታቸውን አድርገው ሁለት ያሸነፉ ሀገራት ደግሞ ሁለት ሀገራት ዓለም ዋንጫውን የሚቀላቀሉ ይሆናል ማለት ነው። ዓለም ዋንጫው እንግዲህ ዘንድሮ የሁለት ሺ ሀያ ስድስቱ አለም ዋንጫ ወደ አርባ ስምንት ሀገራት ከፍ ማለቱ እንደዚሁ የሚታወስ ነው ማለት ነው። በቀጣይ ደግሞ የአውሮፓ ሀገራትም እንደዚሁ በተመሳሳይ የማጣሪያ ጨዋታቸውን ትናንትና አድርገዋል። እንግዲህ የመጀመሪያው ጨዋታ በተለይ ፖርቹጋል ከአየርላንድ ያገናኙ ጨዋታ በፖርቹጋል በተለይ ፖርቹጋል ተሸንፋለች በአየርላንድ ሁለት ለባዶ አሸናፊነት ማለት ነው። በተለይ ትሮይ ፓሮት ሁለቱን የአየርላንድ ግቦችን አስቆጥሯል። ለኤርዲቪዜው ኤዜድ አልከማር የሚጫወት ተጫዋች ተጫዋች ነው ትናንትና ኮኮብ ተጫዋችም ተብሏል በዚህ ጨዋታ ላይ እንግዲህ በተለይ ክርስቲያን ሮናልዶ የቀይ ካርድ ሰለባ ሆኗል በእርግጥ መጀመሪያ ላይ ዳኛው የማልዳኛው ቢጫ ካርድ ነበር የሰጡት በክርን በመማታቱ ነገር ግን በመልሶ ምልከታ በቪኤአር ከታየ በኋላ የቀጥታ ቀይ ካርድ ተሰጥቶታል ማለት ነው በዚህም የመጨረሻ የምድብ ጨዋታው እንደዚሁም ደግሞ በአለም ዋንጫ የመጀመሪያ የምድብ ጨዋታዎች የሚያመልጡት ነው የሚሆነው በክለብ ደረጃ 13ኛ ቀይ ካርዱ ነው እንደዚሁም በሀገር ደረጃ ግን የመጀመሪያ ቀይ ካርዱ ነው ክርስቲያን ሮናልዶ እየተመለከተው በቀጣይ አርሜኒያን ካሸነፈች ፖርቹጋል የምታልፍ ነው የሚሆነው ማለት ነው። በዚህ ምድብ ሃንጋሪ አርሜኒያን አንድ ለባዶ በሆነ ውጤት አሸንፋ በምድቡ ሁለተኛ ደረጃ ላይ ትገኛለች በስምንት ነጥብ ማለት ነው። ሌላኛው ሌላኛው ፈረንሳይ ናት። ፈረንሳይ ትላንትና ከዩክሬን ያደረገችውን ጨዋታ አራት ለባዶ በሆነ ውጤት አሸንፋለች። እንደዚሁ ኬሊያን እምባፔ ኮኮ በነበረበት ጨዋታ ሁለት ግቦችን አስቆጥሯል። አንድ በጨዋታ አንድ በፍጹም ቅጣት ምት፣ እንደዚሁም ኦሊሴና ኢኪቲኬ ደግሞ ግቦችን አንዳንድ ግቦችን አስቆጥሯል። ኢኪቲኬ የመጀመሪያ የፈረንሳይ ብሔራዊ ቡድን ግቡን ነበር ትናንትና ያስቆጠረው። ኪሊያን ኤምባፔ እንግዲህ ትናንትና 55ኛ ግቡን ነው ለፈረንሳይ ማስቆጠር የቻለው እንደ አጠቃላይ ደግሞ በተጫዋችነቱ ደግሞ 400ኛ ግቡን ነው ትናንትና ማስቆጠር የቻለው ማለት ነው። በትላንቱ ጨዋታ ላይ በተለይ ከኦሊሴ ጋር የነበራቸው ጥምረት እጅግ በጣም አስደናቂ የነበረ ጥምረት ነው። ፈረንሳይ እንግዲህ በ13 ነጥብ ትላንትና 13 ነጥብ በሚያዝ የ2026 የዓለም ዋንጫን መቀላቀሏን ትላንትና አረጋግጣለች ማለት ነው። በዚህ ምድብ ላይ ለፕሌይኦፍ እድል ያላት፣ ለጥሎ ማለፍ ጨዋታዎች እድል ያላት ዩክሬን ደግሞ ቀጣይ ጨዋታዋን ከአይስላንድ ማሸነፍ ይኖርባታል። አይስላንድ ትናንትና አዘርባጃንን ሁለት ለባዶ በሆነ ውጤት እንደዚሁ ማሸነፍ ችላ ነበረ። ሌላኛው የተደረጉ ጨዋታዎችም ነበሩ። ኖርዌይ ከኢስቶኒያ ያገናኘው ጨዋታ በኖርዌይ አራት ለአንድ አሸናፊነት ጠናቀቀ። ጨዋታ ነበር። የአትሌቲኮ ማድሪዱ ሶርሎዝ ሁለት ግቦች፣ እንደዚሁም የማንቸስተር ሲቲው አርሊንግ ብሮትሃላንድ ሁለት ግቦችን አስቆጥረው እንደዚሁ ኖርዌይ አራት ለአንድ በሆነ ውጤት ማሸነፍ ችላለች። አርሊንግ ብሮትሃላንድ ከምን ጊዜው የላቀ አቋም የሌለው የሚገኘው ብሏል። ትላንት ከጨዋታው በኋላ 30ኛ ግቡ ላይ ከወዲሁ ደርሷል። ይህንን ማድረግ የቻለው በ19 ጨዋታዎች ብቻ ነው ማለት ነው። በተለይ የመጨረሻ ጨዋታው ወሳኝ ነው የሚሆነው። አሁንም ከጫፍ ደርሰዋል ወደ ዓለም ዋንጫው ለማለፍ ለማረጋገጥ ማለት ነው። ምድብ ላይ ሀያ አንድ ነጥብ ይዘዋል። ትናንትና ሌላኛው እንግዲህ በዚህ ምድብ ላይ የምትገኘው ጣሊያን ናት። ጣሊያን ከሞልዶቫ ያደረገችውን ጨዋታ ሁለት ለባዶ በሆነ ውጤት አሸንፏለች። በተለይ እስከ ሰማኒያ አምስተኛው ደቂቃ ድረስ በዛው ቢጠናቀቅ ኖሮ ዜሮ ለዜሮ ነበር። በዛው ቢጠናቀቅ ኖርዌ ማለፏን ታረጋግጥ ነበር ነገር ግን ጣሊያን ከ85ኛው ደቂቃ በኋላ ሁለት ግቦችን አስቆጥራ በማሸነፏ ግን አሁንም ወደ መጨረሻው የምድብ ማጣሪያ አልፏል። በተለይ ጨዋታ ወይም ደግሞ የሚያልፈው ሀገር የምድቡ የመጨረሻ ጨዋታ ይለየዋል ማለት ነው። በተለይም በዚህ ምድብ ላይ ሁለቱ ሀገራት ኖርዌይና ጣሊያን የሶስት ነጥብ ልዩነት ብቻ ነው ያላቸው። ነገር ግን አሁንም ኖርዌይ የተሻለ እድል ይዛለች። በተለይ ጣሊያን ከምድቧ ለማለፍ ኖርዌይን በመጨረሻ የምድቡ የማጣሪያ ጨዋታ ላይ በዘጠኝ ግብ ልዩነት ማሸነፍ ይኖርባታል ማለት ነው። ስለዚህ ኖርዌይ የተሻለ እድል ይዛለች። ለዓለም ዋንጫው የ የምታልፍ ከሆነ ደግሞ በ28 ዓመት ውስጥ በ28 ዓመት ውስጥ ለመጀመሪያ ጊዜ ይሆናል ማለት ነው። ሌላኛው በተለይ እንግሊዝን ከሰርቢያ ያገናኘው ጨዋታ ነበር። እንግሊዝ ቀደም ብላ ማለፏን ማረጋገጧ እንደዚሁ የሚታወስ ነው። ሁለት ለባዶ በሆነ ውጤት ነው ያሸነፈችው። ሁለቱንም ግቦች ኤብሪቼ ኢዜ እና ቡካዮሳካ ናቸው ግቦቹን ያስቆጠሩት። እንግዲህ ትናንትና ጁድ ቤሊንጋምም እንደዚሁ ከረፍት መልስ እንደዚሁ ገብቶ ተጫውቷል። ማርከስ ራሽፎርድም ጥሩ የሚባል እንቅስቃሴን ማድረግ የቻለው ተጫዋች ነው እንደዚሁ መጀመሪያ ግብ ሳካ ሲያስቆጥር በተለይ የአርሰናል ተጫዋቾች የጣመሩበት ነበር። ከራይስ ከዴክላን ራይስ ጀምሮ እስከ ቡካዮ ሳካ ማለት ነው። እንግሊዝ ግን እንግዲህ ቀደም ብላ ነበረ ማለፏን ያረጋገጠችው የትናንትናውን ጨዋታ ሁለት ለባዶ አሸንፋለች። እዚሁ ምድብ ላይ አልቤኒያ እንደዚሁ አንዶራን አንድ ለባዶ በሆነ ውጤት ነው ማሸነፍ የቻለችው ማለት ነው። ዛሬም የምድብ ጨዋታዎች ይቀጥላሉ። ወሳኝ የሚባሉ ጨዋታዎች ይደረጋሉ። በምድብ አንድ ሉክሰምበርግ ከጀርመን የሚያደርጉት ጨዋታ፣ እንደዚሁም ስሎቫኪያ ከሰሜን አየርላንድ የሚያደርጉት ጨዋታ ሰዓት ከ45 ላይ የሚደረግ የሚጠበቅ ጨዋታዎች ናቸው። ጀርመንና ስሎቫኪያ በዚህ ምድብ ዘጠኝ ዘጠኝ ነጥብ ነው ያላቸው። ስለዚህ በጣም የሚጠበቅ ጨዋታ ነው። ምናልባት በዚህኛው የማይለይ ከሆነ ግን የመጨረሻ የማጣሪያ ጨዋታቸው እርስ በርስ የሚያገናኛቸው ስለሆነ እጅግ በጣም ወሳኝ የሚሆንበት እድል ይኖራል ማለት ነው። እንደዚሁም ሌላኛው የፖላንድን ከ ኔዘርላንድ የሚያገናኘው ምሽት አራክሳ 45 የሚደረግ ጨዋታ ነው። ይህም ጨዋታ በተመሳሳይ የሚጠበቅ ጨዋታ ነው። እንግዲህ ወደ ፖላንድ ወደ ዋርሳው የተጓዘችው ኔዘርላንድ ካሸነፈች ማለፏን የምታረጋግጥበት እድል ይኖራል ማለት ነው። በመሀላቸው በሁለቱ ማ ያለው የነጥብ ልዩነት ግን ሶስት ነጥብ ብቻ ነው ማለት ነው። ምናልባት እንግዲህ ሮበርት ሌቫንዶቭስኪ ሀገሩ ፖላንድን ለመጨ ምናልባት ለተጫዋቹ የመጨረሻው ለሚሆነው የዓለም ዋንጫ ለማሳለፍ ለማሳለፍ እንግዲህ ከኔዘርላንድ ጋር የሚያደርጉት ጨዋታ እጅግ በጣም የሚጠበቅ ጨዋታ ነው የሚሆነው ማለት ነው። እንግዲህ በሌሎች አህጉሮች ላይም እንደዚሁ የማጣሪያ የዓለም ዋንጫ ማጣሪያ ጨዋታዎች ተከናውነዋል። በተለይም ደግሞ በእስያ እንደዚሁ ተደርገው ነበር የማጣሪያ ጨዋታዎች። በተለይ ቀደም ብሎ ከእስያ ስምንት ሀገራት ማለፋቸውን አረጋግጠው ነበረ። በፕሌይ ኦፍ ደግሞ አንድ ሀገር ይለያል ማለት ነው በዚህም በስድስት ሀገራት ጋር ከሌሎች አህጉራት ጋር በፕሌኦፍ ከሚጫወቱ ሀገራትን ለመለየት ትናንትና ጨዋታ ተደርጎ ነበረ። ይህ ጨዋታ በደርሶ መልስ ነው። በእርግጥ በቀጣይም አንድ ጨዋታ ይቀራል። ትናንትና በተደረገው የመጀመሪያ ዙር ጨዋታ ዩናይትድ አረብ ኤሚሬትስ ከኢራቅ ያደረጉት ጨዋታ አንድ ለአንድ በሆነ አቻ ውጤት ተጠናቋል። ስለዚህ በመልሱ ጨዋታ የሚያከናውኑት ጨዋታ እጅግ በጣም ተጠባቂ ነው የሚሆነው ማለት ነው። በተለይም የመልሱ ጨዋታ ማክሰኞ የሚደረግ ነው የሚሆነው። ሌላኛው እንግዲህ በተለይ የወዳጅነት ጨዋታ ነው እንግዲህ ሀገራት ጨዋታዎች ላይ አሁን የተከናወኑ የሚገኙት እንዲሁም በተመሳሳይ ደግሞ የወዳጅነት ጨዋታዎች የሚደረጋሉ። ዛሬ ከሚደረጉና በእጅጉ ከሚጠበቁ መካከል ደግሞ ለአፍሪካዊ ሀገር ለሆነችው አንጎላ ደግሞ ትልቅ ነገር ነው። ይህም ደግሞ ከአርጀንቲና ጋር የሚያደርጉት የወዳጅነት ጨዋታ ነው። ምሽት አንድ ሰዓት ላይ የሚደረግ ጨዋታ ነው። ይህ ጨዋታ ፖርቹጋል በተለይ ደግሞ አንጎላ ከፖርቹጋል ነፃ የወጣችበትን ከማክበር ከማሰብ ጋር በተገናኘ ይህንን ጨዋታ እንደሚያከናውኑ ነው እንግዲህ የሚጠበቀው ትልቅ ጨዋታም ተሆኖ ነው ይሆናል ተብሎ ይጠበቃል ይጠበቃል። ሌላኛው እንግዲህ ጃፓን ከጋና የሚያደርጉት የወዳጅነት ጨዋታም እንደዚሁ ሰባ ሰዓት ተኩል ላይ የሚደረግ የወዳጅነት ጨዋታ ነው ማለት ነው። ተመልካቾቻችን በቀጣይ ደግሞ በዝርዝር ወደምንመለከተው ጉዳይ ነው የምናልፈው። በተለይም ደግሞ የስፔን ካፈራቻቸው ትልልቅ አጥቂዎች መካከል ይገኝበታል። እንደዚሁም የሪያል ማድሪድ ጊዜው ደግሞ በልዩነት የሚነሳለት ተጫዋች ነው። በአውሮፓ ሻምፒየንስ ሊግ በርካታ ተጫዋቾች ስኬታቸው ሲነሳ ይህ ተጫዋችም አይዘለልም። ስፔናዊ እንግዲህ ተጫዋች ራውል ጎንዛሌዝ ነው እንግዲህ በተለይም ደግሞ በህያ ኮኮብ መሰናዷችን ባልደረባችን ህሊና ዳነ ተጫዋቹን የእግር ኳስ ህይወት ታስቀኘናለች፣ እንከታተል። በእግር ኳስ ስፖርት ከታዩ ምርጥ የፊት መስመር ተጫዋቾችና በቻምፒየንስ ሊግ ታሪክ ውስጥ እጅግ ስኬታማ ከሆኑ ተጫዋቾች አንዱ በተጫዋችነት ዘመኑ ቀይ ካርድ ተመልክቶ የማያውቅ አመለሸጋ የስፖርት ሰው ከኳስ ጋር የማያልቅ ፍላጎት ያለው በእያንዳንዱ እንቅስቃሴ የሚታይ ነገር የነበረውና የእግር ኳስ ተጫዋች ለመሆን ለሚያልም ለማንኛውም ሰው አርአያ የሚሆን ተጫዋች ነው። በስፔን አልንህል ደል ማድሪድ፣ የማድሪዱ መልአክ ተብሎ የሚጠራው ራኡል ጎንዛሌስ ብላንኮ። ራኡል በ1977 በማድሪድ በሳን ዴ ሎስ አንጀለስ የባህር ዳርቻ ተወለደ። ከልጅነቱ ጀምሮ ለእግር ኳስ ልዩ ፍቅር የነበረው ራኡል እጅግ በጣም ጥሩ የሆነ ክህሎትም ነበረው። መጀመሪያ ላይ በአትሌቲኮ ማድሪድ መልማዮች እይታ ውስጥ የገባው ታዳጊ በ1990/91 የውድድር ዘመን የታዳጊዎችን ቡድን ተቀላቀለ። ለሁለት ዓመት በአትሌቲኮ ቤት የቆየው ራኡል በሰባት ጨዋታዎች 13 ጎሎችን በማስቆጠር ተስፈኛ የእግር ኳስ ተጫዋች መሆኑንም ማሳየት ቻለ። ብዙም ሳይቆይ በስፔኑ ታላቅ ክለብ ሪያል ማድሪድ እይታ ውስጥ የወደቀው ራኡል ፕሮፌሽናል የእግር ኳስ ህይወቱን የጀመረው በ199 94/95 የውድድር ዘመን ከሪያል ማድሪድ ሲ ጋር ነበር። በዘጠኝ ጨዋታዎች ብቻ 16 ጎሎችን ማስቆጠር በመቻሉም በአሰልጣኝ ጆርጅ ቫልዳኖ ምርጫ በፍጥነት ወደ መጀመሪያው ቡድን አደገ። ጥቅምት 29 ቀን 1994 በ17 ዓመቱ ራኡል የእግር ኳስ ድንቅ ጊዜውን ከነጮቹ ጋር ለማሳለፍ ለሪያል ማድሪድ ዋና ቡድን ፊርማውን አኖረ። አጥቂው የመጀመሪያ ጨዋታውን በላ ሮማሬዳ ስታዲየም ያደረገ ሲሆን ከአንድ ሳምንት በኋላም የመጀመሪያውን የደርቢ ጨዋታ በቤርናቦ ከአትሌቲኮ ማድሪድ ጋር መጫወት ቻለ። በጨዋታው የመጀመሪያ የመጀመሪያ ጎሉን ያስቆጠረ ሲሆን ቡድኑ እንዲያሸንፍ አስተዋጽኦ በማድረግ በዚህ የውድድር ዘመን የላሊጋ ዋንጫን ከሎስ ብላንኮቹ ጋር ማሸነፍም ቻለ። ራኡል በስፔን እውቅና አግኝቶ አውሮፓ ላይ ነግሷል። በ18 ዓመቱ የመጀመሪያውን የቻምፒየንስ ሊግ ጨዋታም ተጫውቷል። በ1998 ማድሪድ ጁቬንቱስን በቱሪን በፍጻሜው አሸንፎ የክለቡን ሰባተኛ የቻምፒየንስ ሊግ ዋንጫውን ያሸነፈው ቡድን ውስጥ የነበረው ትንሹ ልዑል በ2000ና 2002 በሁለቱም የፍጻሜ ጨዋታዎች ላይ ጎል በማስቆጠርም ማድሪድን ለዋንጫ አብቅቷል። የማድሪዱ መልአክ በሚል ቅጽል ስሙ የሚታወቀው ራኡል ለሪያል ማድሪድ 16 ዓመታትን በመጫወት ያሳለፈ ሲሆን ከክለቡ ጋር በርካታ ጨዋታዎችን የተጫወተውም የተነሱ ነው 741 ጨዋታዎች ከሎስ ብላንኮስ ጋር 6 የላሊጋ 3 የቻምፒየንስ ሊግ አራት የሱፐር ኮፓ ዴላሪ አንድ የውፌ ሱፐር ካፕ እና ሁለት የኢንተርኮንቲኔንታል ዋንጫዎችን አሸንፏል 2001 ላይ የባሎን ዶር ውጪ የነበረውና ሁለተኛ ደረጃን ይዞ ያጠናቀቀው ራውል ጎንዛሌዝ ከሁለት ዓመት በኋላ የሪያል ማድሪድ አምበል ሆነ። በ2010 ክለቡን እስኪለቅ ድረስም ነጮቹን በአምበልነት መርቷል። በአጠቃላይ 323 ጎሎችን ለክለቡ ያስቆጠረው ሰባት ቁጥር በቻምፒዮንስ ሊግ ታሪክ በጣም ስኬታማ ከሆኑ ተጫዋቾች አንዱ ሲሆን ለሶስት ተከታታይ ዓመታት የአውሮፓ ቻምፒዮንስ ሊግ የአመቱ ምርጥ አጥቂ ተብሎም ተመርጧል። እንዲሁም በ2000ና 2001 በውድድሩ ከፍተኛ ግብ አስቆጣሪም ነበር። የበርካታ ክብረው ወሰኖችና ሽልማቶች ባለቤት የሆነው ራኡል ሁለት የፒቺቺ ዋንጫዎችና አምስት የዶንባሎን ሽልማቶችን ጨምሮ በርካታ የግል ሽልማቶችን ሲያሳካ በፊፋ አንድ መቶ በዓለም ላይ ካሉ ታላላቅ ተጫዋቾች ዝርዝር ውስጥም የተካተተ የምንጊዜ ምር ተጫዋቾች አንዱ ነው። ሁለት ሺ አስር ላይ ከ15 ዓመት በላይ የቆየበትን ሳንቲያጎ በርናቦ ተሰናብቶ ወደ ጀርመኑ ሻል ከዜሮ አራት ያመራው ራኡል ለክለቡ በርካታ ጎሎችን ያስቆጠረ ሲሆን ክለቡን ከረጅም ዓመታት በኋላ ለጀርመን ዋንጫና ሱፐር ካፕ ክብርም ማብቃት ችሏል። ራኡል ሚያዝያ 2012 በሰጠው ጋዜጣዊ መግለጫ ሻልከን እንደሚለቅ ካሳወቀ በኋላ በቀጣዩ አመት ለኳታሩ አላሳድ ፊርማውን አኖረ። ሻልከ 04 ለተጫዋቹ ክብርና ላበረከተው አስተዋጽኦ ሲል ላልተወሰነ ጊዜ ሰባት ቁጥር ማሊያውን በክብር እንዲቀመጥ አደረገ። ከአላሳድና ከዛም ከኒውዮርኩ ኮስሞስ ጋር የተወሰኑ ጊዜያትን ያሳለፈው ራኡል 2015 ላይ እግር ኳስን በመሰናበት ጫማውን እንደሰቀለ ይፋ አደረገ። ለስፔን ብሔራዊ ቡድን ከ100 በላይ ጨዋታዎች ከተሰለፉ ጥቂት ተጫዋቾች አንዱ የሆነው ራኡል ጎንዛሌዝ ስፔን ካፈራቻቸው ምርጥ አጥቂዎች ቀዳሚው ነበር። እንደ አውሮፓውያን አቆጣጠር በ1996 ለብሔራዊ ቡድኑ የመጀመሪያ ጨዋታውን ያደረገ ሲሆን በ102 ጨዋታዎች በመሰለፍ 44 ጎሎችን አስቆጥሯል። ራኡል በሶስት የዓለምና በሁለት የአውሮፓ ዋንጫዎች ላይ ሀገሩን ወክሎ ተጫውቷል። ለረጅም ጊዜም ስፔንን በአምበልነት መርቷል። እንደ ድል ሆኖ ምንም እንኳን አንድም ትልቅ ዓለም አቀፍ ዋንጫ ባያሸንፍም በአመራሩ በጽናቱና በድንቅ አጨራረሱ የተለየ ነበር። በዚህም ምክንያት ከስፔን ታላላቅ ተጫዋቾች አንዱ ሆኗል። አሁን የ ሪያል ማድሪድን ሁለተኛ ቡድን በማሰልጠን ላይ ይገኛል። ራኡል ከአንድ ሺ በላይ ጨዋታዎችን አድርጓል። በእነዚህ ሁሉ ጨዋታዎች አንድም ቀይ ካርድ አለመመልከቱ ደግሞ አስገራሚ ያደርገዋል። በቻምፒየንስ ሊግ መድረክ ሰባ አንድ ጎሎችን በማስቆጠር የምንጊዜም የስፔን ከፍተኛ ግብ አስቆጣሪም ነው። እሱ የብሔራዊ ቡድኑ ምልክት ነው። እንዲሁም የነጮቹ ደጋፊዎች የሪያል ማድሪድ ምልክትና የክለቡን እሴቶች በሜዳ ላይ የሚወክል ዘላለማዊ አምበላችን ነው ይሉታል። ራኡል ማለቂያ የሌለው ውስጣዊ ዝንባሌ ያለው አጥቂም ነበር። በተጫወተባቸው ቡድኖች ሁሉ በክብር የተሸኘና ተወዳጅ ተጫዋች ሲሆን የስፖርቱ ዓለም በስነ ምግባርና በችሎታ በግንባር ቀደምነት ከሚያስቀምጣቸው ጥቂት የእግር ኳስ ተጫዋቾችም አንዱ ነው። ደቡብ አፍሪካ ኦሎምፒክን ለማዘጋጀት ከዓለም አቀፉ የኦሎምፒክ ኮሚቴ ጋር ንግግር ጀምራለች። እንግዲህ የሀያ ሰላሳ ስድስቱን ኦሎምፒክ ለማዘጋጀት ነው በተለይ ንግግር እያደረገች የሚገኘው። ይህንም የሚሳካላት ከሆነ በአፍሪካ ምድር እንግዲህ ኦሎምፒክ ሲዘጋጅ ለመጀመሪያ ጊዜ ይሆናል ማለት ነው። ሌላኛው መረጃችን እንግዲህ ሪያል ማድሪድና የፍሬንች ሊግ አው ክለብ ሊዮን በኤንድሪክ ዙሪያ ከስምምነት ላይ ለመድረስ ስለመቀረባቸው ተገልጿል። በውሰት ነው ተጫዋች ወደ ሊዮን በጥር የተጫዋቾች የዝውውር መስኮት ያቀናል የተባለው እንግዲህ በዣቪ አሎንሶ ድል እየተሰጠው ተጫዋቹ ለዓለም ዋንጫ ደግሞ በካርሎ አንቸሎቲ ስብስብ ለመመረጥ ደግሞ በቀጣይ የጨዋታ እድሎችን ማግኘት ይጠበቅበታል ማለት ነው። ስለዚህም ተጫዋቹ በውሰት ወደ ሊዮን እንደሚያቀና ነው የተነገረው። ሌላኛው መረጃችን የቼልሲ ተከላካይ አክሴል ዲሳይሲ ከቼልሲ የ21 ዓመት በታች ጋር ልምምር ሲሰራ ጨዋታዎችን ሲያደርግ እንደነበር ይታወቃል። አሁን ግን ኢንዞ ማሬስካ በዋናው ስብስብ ሊጠሩት እንደሆነና እድል ሊሰጡት እንደሆነም እንደዚሁ ተነስታል። በቀጣይ ጨዋታዎች ላይ እድል ሊያገኝ እንደሚችል ነው የተነገረው። የመጨረሻው መረጃችን የሚሆነው ናፖሊ አሁንም ተጫዋቾቹን ተከታዩ ተጫዋቾችን በጉዳት እያጣ ነው የሚገኘው። ትናንትና ከካሜሩን ብሔራዊ ቡድን ጋር የነበረው ፍራንክ አንጉሳን እንደዚሁ በጉዳት አቷል ማለት ነው። ተጫዋቹ ከሶስት እስከ አራት ወር በጉዳት እንደሚርቅ ነው የተነገረው። ቀደም ብሎ ኬቪን ደብሮይን እንደዚሁም ደግሞ በተለይ ሉካኩን ማጣታቸው በጉዳት ይታወቃል። አሁን ደግሞ ሌላኛውን ከደብሮይን በኋላ ሌላኛውን አማካይ ደግሞ እንደዚሁ ፍራንክ አንጉሳን በጉዳት አቷል ማለት ነው። እንደዚሁም በጣሊያን ሴሬ ደግሞ የጣሊያን የሴሬውን መሪነቱን ለኢንተር ሚላን እንደዚሁ አሳልፎ መስጠቱ ይታወቃል። ተመልካቾቻችን ለዛሬ ዛሬ ለአዲስ ቀን ያዝናቸው ስፖርታዊ መርጆች ይህን ይመስሉ ነበር።